የካሌብ አባት የሚገርምና የሚደንቅ ነገር አመጣ። ካሌብ ልጁን፣ ህይወትህን መመስረት አለብህ ቲና እንደተጫወተችብህ የዳኒን ሚስት አንተም እንደሱ ተጫውተህ የግልህ ማድረግ አለብህ ብሎ ወሰነ። የዳኒ ፍቅረኛ ወደነ አባባ ቤት እንድትመጣ ከተደረገ በኋላ አባባ ደግሞ በሁኔታዋና በድርጊቷ እጅግ በጣም ደስ አለውና፣ ካሌብ እችን ልጅ አጥብቀህ መያዝ አለብህ። ምንም ይሁን ምንም፣ ዳኒ ያንተን ሚስት ቲናን ወስዶ አይደል እንዴ? እንደዚህ ታሪክ እየሰሩ ያሉት። ስለዚህ ሁሉም የእጁን ማግኘት አለበት። እሱም ቢሆን ምንም ነገር የለው። አሁን እኔ ጋር ተቀምጦ የኔን ገንዘብ እያምታታ ከቲና ጋር እየወሰደ ሕይወቱን በፍጹም ሊመሰርት አይችልም። ያንተን ሕይወት እንዳበላሸው አንተን ማበላሸት አለብህ ብሎ ወሰነ። ካሌብም ደግሞ የአባቱን ድርጊት በፍጹም አልተስማማምና አባዬ ምን እያደረክን ያለው? ቢያንስ እኮ ይሄ ልጃ ፈቅራታል፣ ይወዳታል። እንዴ ካሌብ ያንተንስ ሚስት ቲናን ወስዶ አልጋህ ላይ እያባለጋት ነበር እንዴ? እንዴት ይሄንም ማስተዋል ይቸግረሃል የኔ ልጅ እሷ ደግሞ በጣም ጥሩና መልከ መልካም ከሆነች ምንም የሚቸግር ነገር የለም፣ ሁሉንም ነገር እኔ ያግዛሃለሁ ብሎ አለው። ትሁት እንግዲህ የሰማችውን ነገር ማመን አቅቷት በጣም ደንግጣለች። የምትሆነው ግራ ገብቷታል። እስከ ዛሬ ድረስ አባዬ እያለች ታግሳ የቆየችው ካሌብን ውስጧ ስለሚፈልገው አባባ ደግሞ ያጣምሩልናል እያልን ስንጠብቅ ጭራሽ የዳኒን ፍቅረኛ ለካሌብ ተመኝተው እርፋሉ ማለት ነው። ካሌብ በስተ መጨረሻ ፍቅረኛው ያለሱ ፍቃድ እነ ካሌብ ቤት ስትመጣ አይቷት በጣም ነው የደነገጠው። የዳኒ ድንጋጤ እስካሁን ድረስ በጣም ያስፈራል። ምን ሊያደርግ እንደሚወስን እጅግ በጣም ይከብዳል። እሷም ይህንን ነገር ተውና የራሳችንን ሕይወት እንኖር። ሀብትና ዝና ምንም ሊያደርግልን አይችልም። ባለን ነገር ተደስተን መኖር እንችላለን። ስለዚህ ልትረዳኝ ይፈልጋለሁ። አንተን ስጠብቅ እድሜም ጊዜም ማለቅ የለበትም ብላ ኤደን ብላ ስትናገር ዳኒ ዳኒም ደግሞ የኔ ፍቅር እስካሁን ድረስ ብዙ ነገሮችን ታግሰን በመጨረሻ ሰዓትማ በፍጹም ተስፋ እንድትቆርጭ አልፈልግም። እመኒኝ፣ አሁን የቀረው ትንሽ ነገር ነው አልቋል። እሱም ደግሞ ከተሳካ የምፈልገው ነገር ካንቺ ጋ ብሬ መኖር ነውና እሱ እንዲሆንልኝ እመኛለሁኝ ብሎ አላት። ሰላም ሰላም! ውድ የተከበራችሁ የስኬት ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እጅግ አድርገን እናመሰግናለን። እጅግ በጣም በጉጉት ሲጠበቅ የነበረው የግፈኛዋ ሚስትና የቤት ሰራተኛዋ ፍጥጫ ትሁቴ ቀጣዩ ፓርት ቀጥሏል ማለት ነው። ቲና እንግዲህ ቤቱን ሊፈረምልኝ ነው ብላ በደስታ ተውጣ ቤቱን ለቃ ጠፋችበት። ቦታ ላይ አይታወቅም። ካሌብም በተደጋጋሚ ሲደውል ምርር ብሎት ትቷታል። ዳንም ደግሞ ቲና የገቢው ምንጭ ናትና ቤቱን በመጨረሻ ሰዓት እየደረሰ መሆኑን ስላወቁት ወይኔ ዳኒ በመጨረሻ ብቻዋን ቤቱን ልብላው ነው እንዴ አብሬ ለፍቼ ለፍቼ እንዲህም ጉድ ያሰራኝም እያለ መናደድ ጀመረ ትሁትም ደግሞ ዳኔ በተደጋጋሚ ነግሬሃለሁ እኔ እዚህ ቤት ሰራተኛ ሁኜ የማገኘው ገንዘብ እጅግ በጣም ንጹህና በረካ ያለው ነው አንተ ግን የሰውን ገንዘብ እያሳደድክ ነው እንዴ ትዳር የምትፈጽመው ነገ ጧት እኮ ይሄ ገንዘብ ሲያልቅ ከየት አመጣኸው ብላ ስትጠይቅህ ያመጣህበት መንገድ እጅግ በጣም የሚከብድና የሚዘገንን ስለሆነ ከምትወዳት ፍቅረኛህ ጋር ሌላ ችግር ውስጥ እንዳትገቡ ብሎ ብላ መከረችው። እሱም ደግሞ እባክሽ ወረኛ ነገር ነሽ አንቺ። እዚህ ተቀምጠሽ የወር ደመወዝ ከመጠበቅ ይልቅ እኛ ኮ ሁሉንም ነገር አሰካክተን ጨርሰናል። አሁን ከዚህ ከቤት ሁላችሁም ልትወጡ ጫፍ ላይ ነው የደረሳችሁት። አልሰማሽም እንዴ ትሁት? አባዬ እኮ ቤቱን ፈርሞ ለቲና ሰጣት። ስለዚህ እዚህ ቤት የምትቀመጡት ጊዜያዊ ነውና መግቢያችሁን ብትፈልጉ በጣም ጥሩ ነው ብሎ አላት። ተው እንጂ የሰው ወርቅ አያደምቅ። አሁን አንተ ያልከው ነገር ትክክል ካልሆነ መጨረሻ ላይ ምን እንደምትገባ አንተ ሳስበኸዋል? አለችው እችን የመሰለች ቆንጆና ጸባየ ደርባ አባይ ይዘህ ከቴና ጋር ምን አንጠለጠለህ አለችው እንዴት ትሁት እኔ ብዙ ጊዜ አንቺ የምታደርገው ነገር ብታናጅኝም እንደዚህ ስት መክርኝና ሀሳብ ስትሰጪኝ በጣም ደስ ይለኛል ኤደንን እኮ ከራሴ በላይ አስፈልጬ እመወዳትና እማፈቅራት እኔ ነኝ ወደፊትም አብሬያት የምኖረው ፍላጎቱ የኔ ነው ቴናን ግን የምፈልጋት ገንዘብ ብቻና ብቻ ነው። እሷ የምታመጣውን ገንዘብ ይዤ ሂጄ የራሴን ህይወት ለመኖር እፈልጋለሁኝ ብሎ አላት። ያሳካልህ፣ ካሌብ በየደቂቃው እየመጣ እኔን እዚህ አታድርቀኝ። የእናንተ ነገር መጨረሻ ውርቀት እንጂ ጥሩነት የለም ብላ ወሰነች። አባባ እንግዲህ ወደ ካፌ ካሌብን ይዞ ሂዶ ካሌብ የራስህ የግልህ ፍቅረኛ እንዲኖርህ እፈልጋለሁ ብሎ ድንገት ይሄን ነገር ሲነግረው፣ እንዲ አባዬ አንተ እየቀለድክ ነው እንዴ? የገባንበትን መከራና ሰቃይ ሳልወጣ እንዲህ አይነት ነገር በፍጹም ላስብ አልችልም። ምንም ቢሆን እኮ ቲና ያደረገች ነገር ከባድ ነገር ነው። አሁን ደግሞ ገና የፍች ጥያቄ አለ። እሷን ከዚህ ከቤት እስከማስወጣት ድረስ ይህን አይነት ነገር በፍጹም ላስበው አልችልም ብሎ አባባ ተናገረ። ስማ ቴናም ቢሆን በራሷ ጉርለት እንጂ የተዋረደችው። አሁን በሷ ቤት እኮ ቤቱን ፈርማለኛለች፣ ሰጥቶኛል፣ ምናምን ብላ አለሟን እየቀጨች ይመስላል። እኔ ግን የፈረምኩላት እኮ ፎርጅድ ወረቀት ነው። ይህን ነገር እውነታውን ብታቅ ብታቀ ምን አይነት ስሜት እንደሚሰማት እንኳን አላወቀችውም። የሰው ገንዘብ የሰው ነው፣ ምንም ቢሆን ምንም፣ ይሄን ያህል ርቀት መጓዝ የለባትም ነበር ብሎ ወሰነ። በመጨረሻ እንግዲህ በጣም በሚገርም ሁኔታ ካሌብም የአባቱን ሀሳብ ተስማማና፣ ና ዳኒ ስልክ እያወራ ነበር፤ ና ከኤደን ጋር የእኔ ፍቅር የእኔ ቆንጆ ወድሻለሁ እያላት ነበር። ና ከስተ ጀርባ ሆኖ ካሌብ ሰምቶት ነበር። ውይ እንዴት ብትወዳት ነው! እኔ ምል ካሌብ፣ ቤተሰብ እኮ ክብር ነው። ለምን አምጥታት አታስተዋውቃትም? ብሎ አለው። እንዴ ካሌብ እውነትህን ነው? አንደኛ ቴናም የለችም ሁለተኛም ደግሞ እኛ ለቲና የተፈጠረውን ነገር አንናገርም። እቤት ባለን ነገር ተዘጋጅተን እንጠብቃታለን። አምጣን አስተዋውቀን አባዬም እኮ ደስ ይለዋል አለ። እሺ ብሎ ዳኒ ቃል ገባና ከኤደን ጋር ተቀጣጠሩና፣ የኔ ቆንጆ፣ የህቴ ባልና የባሏ አባት እጅግ በጣም ጥሩ ሰዎች ናቸው እነሱን ሄደን እንድትተዋወቂ እፈልጋለሁኝ ብሎ አላት። ከዛ አረ በፍጹም እንዴ ድንገት እንዴት እንደዚህ ልትለኝ ትችላለህ ቢያንስ እኮ መዘጋጀት ነበረብኝ ብላለችው አይ አይ እንግዲህ የምትወጅኝና የምታከብሪኝ ከሆነ ሄደን መተዋወቅ አለብን በጣም ጥሩ ቤተሰቦች ናቸው ብታይ እህቴ ደግሞ ከቤተሰብ ጋር ወደ ክፍለ ሀገር ሄዳለችና ማንም የለ ብሎ አለ ዳኒም ወደ ቤት ይዟት እየመጣ ሳለ፣ አባባና ካሌብ ትሁትን ምግብ አዘጋጅ ብለው አዘዟት። እሷም ደግሞ ማን ሊመጣ ነው ብላ ስትጠይቀው ካሌብን እዚህ ቤት ትልቅ እንግዳ ይመጣል፣ ዳኒ ፍቅረኛውን ይዞ ሊመጣ ስለሆነ መተዋወቅ አለብን እና ምሳ በርከት አርገች ስሪ አላት። አረ ብዙ ነው፣ እሺ ላቀራርብ አለች። ግን እንዴት የአንተን ሚስት ሲያባልግ ኑሮ አሁን እንደው ትንሽ ውልንታ የሚባል ነገር የለውም እንዴ እኛ እኮ እየሆነ ያለውን ነገር በጠቅላላ እናውቃለን። እንደው ምን አይነት አይን አውጣ ጉደኞች ናቸው። እኛ ምን ቸገረን፣ እንደተጫወቱብን እንጫወትባቸዋለን። ይህንን ሀሳብ ያመጣው ደግሞ አባዬ ብቻና ብቻ ነው ብሎ አላት። እሺ ካሌብ፣ ችግር የለውም ብላ ያዘዛትን ሰራርታ ቀራረበች። አባባ እንግዲህ ከካሌብ ጋር ፍጥጫ ያዙ። የመጀመሪያዋ ጊዜ የመጣሽ ጊዜ በጣም ወድሃታል አይደል? የሆነች እርግብ ነገር ትመስላለች ስለዚህ ላንተ ነው የምትገባ። ዳኒ ቢወዳትም እሱ የሚፈልገው የኔን ገንዘብ ዘርፎ ከቴና ጋር ለሚስቱ ጥሩ ነገር ማድረግ ነው የሚፈልገው። ይሄ ደግሞ ስህተት ነው። መቼም ቢሆን የኔን ገንዘብ ሊያገኙት አይችሉም። ስለዚህ እቺ ልጅ ደግሞ የሰው ገንዘብ ሰርቆ እስከሚያመጣ ድረስ አልፈልግም፣ በራሳችን ነገር ተቻችለን እንኖር እያለች እየለመነችው ነው። እሱ ብዙ ነገር ስለሚፈልግ ከአባባ ነገ ዛሬ እንጋባለን እያለ ጊዜዋን እያቃጠለባት ይገኛል። ኤደን አሁን ላይ ተስፋ እየቆረጠችና ፈጽሞ ከዳኒ ያላት ቦታ እየራቀ ሂዷል ማለት ነው። እሱም ደግሞ ቆይ ዛሬ ቆይ ነገ እያለ እያታለላት ይገኛል። እሷም ስማ ዳኒ፣ እኔ አሁን ሌላ ባገባ አንተ ምንድን ነው የምትሆነው? አለችው። አንቺ ያገባሽውን ባል ገድዬ እጄን እስር ቤት እሰጣለሁ አላት። በጣም ደነገጠች። ቆይ ምን አስበሽ ነው እኔን ከቤት አስወጥታችሁ ከአባዬ ጋር ምን እያወራችሁ ነው አላት። አረ ምንም አላወራንም፣ አንተን እየቦጨቅነ ነው ብላ ሳቃለች። አባባ ከሚባለው በላይ ኤደንን ወዷታል። የወደዳትም ደግሞ ለካሌብ ትሆናለች ብሎ ስላሰበ ብቻ ና ብቻ ነው። በቶሎ የቲናን ጉዳይ ጨርሰን እሱን ደግሞ አሳብደን የእሱ ሚስት ወደ አንተ ማድረግ አለብህ። ያንተን ሚስት በብዙ ነገር እየተጠቀመባት ነው ያለው። ዳኒ ደግሞ ፈጽሞ ቲናን አይወዳትም የሚፈልገው ለገንዘብ ብቻ ነው። እሷ ደግሞ ሲበዛ ዳኒን ትወደዋለች። ስለዚህ እነሱ ተያይዘው ጦርነቱን መክፈት ይችላሉ። አንተ ግን የወሰዱብህን ነገር ብቻ ነው መመለስ ያለብህ ብሎ አባባ ለካሌብ እጅግ በጣም አስተማሪና ደስ የሚል ምክር ሰጠው ማለት ነው። ትሁቴ ለአባባ የእጅዋ ሀይዛ መታ ስታሳጥበው እያለ አየሽ ትሁቴ፣ ሴቶች አንዳንድ ሴቶች የሰውን ገንዘብ በማሳደድና የነሱ ያልሆነ ያልሆነን ነገር ለማግኘት ጊዜያቸውን ያቃጥላሉ። አንዳንድ ደግሞ መልካም ሰዎች ባለን ነገር ተብቃቅተን ትዳራችንን ሕይወታችንን አሙቀን እንኖር ብለው ያንን ሰው ወደ በረከት ይስቡታል። አሁን የሚችልሽ በጣም ጥሩና የዋህ ነገር ናት። ግን እሱ ነገ ዛሬ እያለ እየወደደችውና እያፈቀረችው እሱም እየወደዳትና እያፈቀራት ባለመግባባት ሊለያዩ ነው። እንዲ አባዬ ይህን ነገር ምን ስትላሰብከው አለች ትሁቴ። እስካሁን ድረስ ለአባባ ዋጋ ከፍላለች። ምንም ይሁን ምንም ከካሌብ ጋር ማጣመር ሲገባው አባባ የዳኔን ሚስት መቀማቱ በጣም ይከብዳል። እንግዲህ አሁን ጦርነቱ እንደቀጠለ ይገኛል። ቲናም ከሄደችበት ሀገር ስትመጣ ዳኒ ሌላ ፍቅረኛ እንዳለውና ፍቅረኛውን አምጥቶ እዚያ ቤት እንዳስተዋወቀ ስትሰማ ምን አይነት ውሳኔ ትወስናለች የሚለው እጅጉን በጣም ያጓጓል ማለት ነው። ካሌብስ የእውነት ኤደንን ወዷታል ወይስ ከአባባ ጋር ዝም ብሎ እያሽቃበጠ ነው የሚለውንም የዳኒስ መጨረሻ አሁን ኤደን እሱ ሳይጠራት እሱ ሳይቀጥራት ሰተት ብላ ወደ እነ አባባ ቤት መጥታለች። ለምን መጣሽ ብሎ ከባድ ጦርነት የከፍት ሆኖ የሚለውን በጉጉት የምናይ ይሆናል። በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።